ለትልልቅ ቲክቶከሮች እንዲደርስ እስኪ እንደ አቅም ስጡት። በእግዚአብሔር ስም እባካችሁን ይህን ድምፅ ስሙና ሁላችሁ መፍረድ ትችላላችሁ። ሁሉ ኢትዮጵያውያን በሀገር ውስጥ በውጭም ያላችሁ እህት ወንድሞቼ፣ እባካችሁ እባካችሁ እርዱኝ። እርዳታችሁን እሻለሁ። እባካችሁ ይህንን ቪዲዮ ያየ ሰው እባካችሁ ለሁሉም ሼር ሼር ኮፕሊንክ አድርጉልኝ። እኔ ስዋምኝ ገንዘቤ ልኬ ገንዘቤ እስካሁን ድረስ ኢትዮጵያ ምንም ነገር አልደረሰልኝም። ኢትዮጵያ ወሩ ኖታል። ስደውን ስልኩ ብሎግ አድርጎኛለች ልጅ ልጅም ደግሞ ብሎግ አድርገኛለች። ከባካችው አቶ ወንድሞች ይህንን የምትሰሙ ሁላችሁ፣ ለትልቅ ለትላልቅ ትግሮች አደርሱልኝ። ከባካችሁ ከባካችሁ

ተጠግሰው ጨጓራ ነው ስለገለው እየጠጠ ነው! ያለው ደሞ በራ ውስጥ ነው። እባካችሁ እባካችሁ፣ ሰውት ምኑ ከኔ ተማሩ፣ ከኔ ትምህርቱ ወሰዱ። እባካችሁ እባካችሁ። ይኸው እንግዲህ ድምጿን እንደሰማችሁት በጣም ያሳዝናል፣ ያስለቅሳል። በተለይ ደግሞ በስደቱ ዓለም ያላችሁ እህቶች ለምንድን ነው ሰው የምታምኑት? ለማታውቁት ሰው ለምን ብር ላክ ብላችሁ ትሰጣላችሁ? እባካችሁን ዛሬ ድንግል ማርያም ናት፣ ለዛውም የገሸኗን እመቤት ስለ ድንግል ማርያም ብላችሁ ይሄን ድምፅ አድርሶላት ወደ ትልልቅ ሚዲያዎች። ዱባይ ውስጥ የሚኖር ሰው ነው አሉ። እንግዲህ መረጃዎች ሁሉ አሏት፣ አካውንቱ አላት፣ ስልክ ቁጥሩ አላት። በዚህ ስልክ ሰውዬውን ማግኘት ምችሉ ሰዎች ካላችሁ፣ ባካችሁን ድረሱላት። በረሃ ውስጥ በእሳት የተቀቀለች ያገኘቻትን ብር በስርዓቱና በወጉ ምግብ የሌለበት ቦታ ላይ እየኖረች ያጠራቀማቻትን ገንዘብ ነው። እንግዲህ እኔ ወደ ኢትዮጵያ ልላክልልሽ ብሎ ከተቀበላት በኋላ ይዞ የጠፋው የዚች ልጅ እንባ ብቻ እንኳን ስንት መከራ እንደሚያመጣ በእውነት አንተ ሰው ፈጣሪ ይፋረድሃል። በእርግጠኝነት ዋጋን ትከፍላለህ። ለጊዜው ግን ይህችን ምስኪን እንዳሃ ጎድሃት፣ ይህችን ምስኪን አታለልካት። ሀያ አራት ሰዓት በማልቀስ ነው ኑሯን የግፈች አለችው። ምክንያቱም ከመቶ ሺህ ምናምን ብር በላይ ነው የተቀማችው። ተመልከቱ ኢትዮጵያውያን፣ እንግዲህ ይሄ ባለበት ሁኔታ ነው እንግዲህ ምድራችን፣ ዓለማችን፣ ሀገራችን ሰላምቶ ነው። ኢትዮጵያ ሰላምቶ ነው። በዚህ ሁኔታ ነው ድሃን እያስለቀስን ምስኪን ድሃዎችን እየገፋን እስከመቼ ነው በእንደዚህ አይነት ሁኔታ የኖርን ኑሮ ልናስተካክል የምንችለው? እስከመቼ ነው በደሃ ብር የቀለድን የምንኖረው? የደሃ ብር ከባድ ነው። አንድ ቀን ጎርፍ ሆኖ ይዞ ይሄዳል። እኔ አምናለሁ በዚህ ግን ይዘገይ ይሆናል። ኢትዮጵያውያን እባካችሁን እንርዳት። እባካችሁን ወደ ትልልቅ ሚዲያዎች አድርሱና ሰዎች፣ በተለይ እዛ አካባቢ ያሉ ወገኖች ካሉ በማዝራሻው በአካውንቱ ምናልባት ተዛዋዝሮ የሚያገኙት ከሆነ ዱባይ ያላችሁ ኢትዮጵያውያን እባካችሁ ድረሱላት። ጩኸቷን አሰሙላት፣ እምባዋን አሰሙላት። ዋጋችሁን ከፈጣሪ ታገኛላችሁ።